ስሜ ባረክ አንተ ትልቅ እግዚአብሔር በእርግጥ ትልቅ ነው። እጅግ አስደናቂ ነገር ነው በእውነት። ማንም ሰው በራሱ ሃይማኖት በራሱ ወርዱ ይሄዳል። አንቺ ደግሞ የሕይወትሽ መመሪያ እና ጥበብን የቀዳሽበት ሞገስ የሆነሽ ነገሮችን ትጋትን የተማርሽበት የበጎ ነገሮች ሁሉ ምንጭና መገኛ የሆነ ታላቅ መጽሐፍ አለ። መጽሐፍ ቅዱሳችን ነው። ይህ መጽሐፍ ቅዱሳችን የነገር ሁሉ መገኛ ነው። ለአንቺ ደግሞ ፐርሰነሊ ከኔ ጋር ስለምናወራም መጽሐፍ ቅዱስ በህይወትሽ ልዩ ነው። እግር ኳስ ተጫዋች ሆነሽ፣ እግር ኳስ ተጫዋች የሆነች ሴትና መጽሐፍ ቅዱስ ምን አይነት ቁርኝት ነው ያላቸው? ስለ መጽሐፍ ቅዱስሽ ምን ትያለሽ? እንደው ከዚሁ ጋር አያይዘሽ። በእርግጥ ይህንን ስናገር እኛ እግር ኳስ ተጫዋች የሆንን ልጆች በሴትም በወንድም ቢሆን ብዙ ጊዜ ካምፕ ነው የምናሳልፈው እና ወይም ደግሞ ለውድድር ሌላ ሀገር እንሄድና እዛ ነው ምንቅ የምንሆነው ፣ ስለዚህ ቤተክርስቲያን ለመሄድ በጣም እድል የለንም። ትንሽ እድል ነው ሊኖረን የሚችለው ህብረት ለማድረግ ቤተክርስቲያን ውስጥ ወይም ከወገኖች ጋር ህብረት ለማድረግ ብዙ እድሎች የሉንም። እንደገና ደግሞ የጸሎት ፕሮግራሞችን ለመካፈል ወይም ደግሞ ቸርች ውስጥ ቤተክርስቲያን ውስጥ በምንካፈለው ቤተክርስቲያን ውስጥ ወይም አባል በሆንበት ቤተክርስቲያን ውስጥ ያሉ ትምህርቶችን መጽሐፍ ቅዱሳ የሆኑ ትምህርቶችን ለመማር እድል የለንም። በዛ ላይ በልጅነት ነው ወደ እግር ኳስ ህይወት የምንገቡ እና ያ ስለሆነ በተለይ በጌታ የሆኑ ልጆች ያ በጌታ የሆኑ አማኝ የሆኑ ልጆች ያ ነገር የለንም እና ሁሌም ግን መጽሐፍ ቅዱስ ይዤ ነው ወደ ካምፕ የሚሄደው እና ማስቶሻም አብሬ ይዛለሁ። ብቻ የገባኝን ነገርም ለመጻፍ ሳነብ እንደዛ አደርጋለሁ። እና ግን የሚገርም በጣም ብዙ ድክመት አለብኝ። እንደዛም ሆኖ ሌሎችንም በጌታ የሆኑ ልጆችንም ሳይ በጣም ትልቅ ድክመት አለብን። እውነት ለመናገር ያው ስራችን በጣም አድካሚ ነው። በጣም ብዙ እረፍት ይፈልጋል አእምሮም ሰውነትም ነው የሚደክመው። ግን እንደዛም ሆኖ ትንሽም ቢሆን መጽሐፍ ቅዱስን ለማንበብ ጥረት አደርጋለሁ እና እግዚአብሔር በጣም በዛ ሕይወት ውስጥ እኔ ሰርቶኛል ብዬ ነው ማም ነው በጣም በብዙ ሰርቶኛል እና ብዙ ጊዜ ካምፕ ይዤ እሄዳለሁ ግን ብዙ ድክመት አለብኝ ማለትም ለማንበብ ፈልጋለሁ። ማንብበት ጊዜ አለ ግን ማላንብበት ጊዜም ደግሞ ይበዛል። ከራሴም ድክመትም ከድካም ከዚህ ደግሞ ከስራችን ድክመት የተነሳ ግን ጌታ ያንን አላየም። የውስጤን መሻት ስለሚያይ የነበረኝን የቃሉን እውቀት ማወቅ ስለምፈልግ ወይንም ደግሞ መጽሐፍ ቅዱስን የማንበብ ደግሞ የዕለት ተዕለት ፍላጎት ስለሚያይ እግዚአብሔር ያው የልብ አምላክ አይደለም፣ የልብ መሻታችንን ያውቃል እና በብዙ ረዳኝ። በማወቅም ባለማወቅም፣ ገብቶኝም ሳይገባኝም ግን እግዚአብሔር በብዙ በቃሉ አማካኝነት እኔን ሰርቶኛል እና እንደ ሌላው ሰው እንዳልኩ ነው። ብዙ እድል የለንም እኛ በተለይ ሁሉም ቤታኑ ልጆችን ብቻ አይደለም እያልኩ ያለሁት ስፖርት ውስጥ ሁላችንም ይሄን ለማድረግ ስራችን ያው ጊዜ ስለሌለ ይከለክላል እና ነገር ግን እኔ በዛ ሁኔታ ውስጥ ግን ለማድረግ በምጠርበት ሁኔታ ውስጥ ግን እግዚአብሔር እኔን እየሰራኝ እያሳደገኝ ሄዷል እና በተለይ ያለፉትን ጥቂት አመታት ግን እነዚህን ሁለት አመት ሶስት አመት በተለይ ደግሞ ይሄኛውን አመት እግዚአብሔር በጣም በህይወቴ ትልቅ ለውጥ ያመጣበት በጣም በብዙ እግዚአብሔር የረዳኝ አመት አመታቶች ናቸው። በተለይ ቃሉን ከማንበብ አንጻር በየቀኑ ዲቮሽን በማድረግ የእግዚአብሔርን ቃል እያሰላሰልኩ ከምጸልየው ጸሎት እኩል የእግዚአብሔርን ቃል እያነበብኩ እንድመላለስ እግዚአብሔር ጸጋ አብዝቶልኛል። ከኔ ሳይሆን እንዳልኩ ቅድምም እንዳልኩ በሞኝነት በእግዚአብሔር ፊት እጸልይ ነበር፣ ጌታ ሆይ የቃልህን እውቀት ግለጥልኝ፣ እግዚአብሔሩ እርዳኝ። ምክንያቱም የእግዚአብሔር ቃል የእግዚአብሔር ጸጋ ካልረዳ በስተቀር ካልገለጠ በስተቀር መረዳት አትችልም። በራስ እውቀት ዝም ብለን የምናነበው ቃል አይደለም የእግዚአብሔር ቃል እና ያንን ማወቅ ስለምፈልግ እግዚአብሔር እርዳኝ ብዬ በሞኝነት ብዙ ጊዜ የጸለይኩት ጊዜ አለ እና እግዚአብሔር ከጊዜ ወደ ጊዜ እያሳደገ እያሳደገ እያሳደገ ህይወቴን እየሰራ ህይወቴን እየለወጠ ነው። ስለዚህ በተለይ የካምፕ ህይወቶች በተለይ ደግሞ ከክለቦች ጋር ከብሔራዊ ቡድን ጋር ያሳለፍኩት እነዛ ረዥም ጊዜያቶች እኔ የተሰራውባቸው በተለይ ምንም አይነት አክሰስ ሳይኖር ግን ደግሞ እዛ ዶርሜ ሆኜ ከጌታ ብዙ እኔን የሰራበት ነው እና መጽሐፍ ቅዱሴን በጣም ነው የምወደው። ምንም እንኳን እንደው ድካም ውስጥም እያለፍኩም ቢሆን ግን በተቻለ መጠን ከዛ እውቀትን ለማወቅ እጥራለሁኝ እና ያ ነው በህይወቴ እየሆነ የመጣ እጅግ በጣም ድንቅ ነው ያለን ቆይታ። በጣም እናመሰግናለን በድጋሜ ሎዛዬ፣ ከተጣበበ ጊዜሽ ጊዜ ሰተሽን በዚህ አብረሽን ስለምትቆይ እጅግ አድርገን እናመሰግናለን። ያው ሰዓቱ ውስን ስለሆነ በሚቀጥለው ሳምንትም የተለያዩ ጥያቄዎችን እያነሳን በዚሁ በተመሳሳይ ሰዓት የምንቀጥል መሆኑን ልናሳውቃችሁ እንወዳለን። ነገር ግን እንደው ብዙዎች ደጋግመው ደጋግመው አንድ ነገር ይጠይቃል፣ በፌስቡክ እንዲሁም ደግሞ በዚህ ባጋራው ጊዜ በውስጥም የሚጽፉልኝ ሰዎች አንድ ጥያቄ ነው አበክረው የሚጠይቁት፣ የስኬቷ ምስጢር ግን ምን ይሆን ይላሉ። ይህንን ማ ሰዓት ነግረን ማለፍ የለባትም። የስኬቷ ምስጢር ምንድን ነው ብለው ይጠይቃል። ሎዛ ምን ትላለች? እኔ ያው ባለቤቱ እሱ ራሱ እግዚአብሔር ነው ብዬ ነው የምመልሰው። እኔ በመጣሁበት የህይወት መንገድ ውስጥ የእኔ ስኬት ነው ብዬ የማወራው አንድ ነገር የለም። በቃ ይህንን ስል እንደው ዝም ብሎ ለማለት ምናምን አይደለም ወይም ደግሞ በቃ ማለት አንድን ነገር ባለቤት እያለው አንተ ባለቤት ሆነ አታወራ በቃ እሱ እራሱ ባለቤቱ ስለዛ ነገር ያወራል። ወይም ባለቤት እያለ አንተ እንደዛ አክት አታረግም እና በእኔ ህይወት ውስጥ የስኬቴ ባለቤትም ሚስጥርም እርሱ እግዚአብሔር ነው። በቃ ሌላ እኔ ላወራ የምችለው ልናገር የምችለው ልጨምር የምችለው ልቀንስ የምችለው ምንም ነገር የለም፣ ምክንያቱም እኔ ያደረግኩት ነገር ምንም ስለሌለ ማለት እና እግዚአብሔር ግን ስለወደደ ስለፈቀደ ይህንን ስራ በእኔ ህይወት ሊሰራ ስለፈለገ በእኔ ህይወት ውስጥ ይህንን አድርጓል ብዬ ነው የማስበው። እውነቴን ነው የምልህ፣ በጣም ብዙ ከኔ የሚገራርም አቅም ያላቸው ጉልበት ያላቸው ጥበብ ያላቸው በጣም በእግራቸው ብዙ ተአምር የሚሰሩ እግር ኳስ ተጫዋቾች አሉ በእኔ ዘመንም ከኔም በፊትም አሁንም ማለት ነው። እና በነዛ ሁሉ መካከል ግን እግዚአብሔር ይህንን ያደረገው ራሱ በፈቃዱ ነው እና ለራሱ ስራ ሲል ስለ ስሙ ክብር ሲል እኔን መጠቀም ስለፈለገ ነው እንጂ በእኔ የሆነ ምንም ነገር የለም። ጠንክሬ እንድሰራ በርትቼ እንድሰራ ጠንካራ ሴት እንድሆን፣ ጎበዝ ሴት እንድሆን በስራዬ ውስጥ አሰልጣኞቼንም ይሁን ጓደኞቼንም ይሁን አብረውኝ ከነበሩት ጋር በስምምነት በፍቅር እንድሰራ አቅም የሆነኝ ጉልበት የሆነኝ እግዚአብሔር ራሱ ነው።